እንዴት አድራችኋል፣ ተመልካቾች። የአዲስ ቀን የጠዋት ገበያ ተጀምሯል። መቅደስ እንዳለ መረጃዎቹን እነግራችኋለሁ አብራችሁ ነው ነው በኢትዮጵያ ከውጭ የሚገቡ ምርቶችን በሀገር ውስጥ በመተካት የውጭ ምንዛሬን ማስቀረት ላይ የሚሰሩ ባለሀብቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መሆኑ ይነገራል። በዘርፉ የተሰማሩ ባለሀብቶች ተኪ ምርቶችን ማምረት ብቻ ሳይሆን ለበርካታ ዜጎች የስራ ድል በመፍጠር በኩልም ሚናቸው የጎላ ነው። አምራቾቹ ከውጭ የሚመጡ ምርቶች በጥራት የማይተናነስ ምርት ቢመረትም ተጠቃሚውና ነጋዴው ምርቱን ለመሸመት ያለው ፍላጎት ሊያድግ እንደሚገባ ይናገራሉ። ብሩክታዊት አስራት በዘርፉ በተሰማራ ተቋም ቅኝት አድርጋለች። አብረን እንከታተል። የሀገራት ኢኮኖሚያዊ እድገት ማሳያ ከሆኑ መለኪያዎች መካከል የምርትና ምርታማነት መጨመር ይጠቀሳል። ተኪ ምርቶች የሀገሪቱን የምርት አቅም በማሳደግእና ና ሀገራዊ ገቢ እንዲጨምር በማድረግ አዳዲስ የስራ እድል ለመፍጠር ያግዛሉ። ምርቶችን ከውጭ ለማስገባት የሚወጣውን የውጭ ምንዛሬ በማዳን በኩልም የጎላ ሚና አላቸው። ተቋማችን ሮቦት ጋር ምንት ይባላል። ሀብሎ ስራ የጀመረ 207 ላይ ነው በሺ ብር ካፒታል ና ከአዲስ ካፒታል ባገኘ ነው 150 ብር ብድር ተጨማሪ አድርገን ነው ስራ የጀመርነው። ማስፋፊያ ጠይቀን ይህንን 340 ካሬ ከአራት አመት በፊት አግኝተን ተኪ ምርቶችን እያመረትን እንገኛለን። ከሁለት ማሽን ተነስተን ነው አሁን 84 ማሽን ደርሰናል። ለ65 ሰራተኞች የስራ እድል ፈጥረናል። አሁን ላይ ወደ 15 ሚሊዮን ብር የሚጠጋ ካፒታል አለን። አሁን በቋሚነት እያመረትን ያለ ነው ጅንስ አልባሳት ነው። ጥሬ እቃው የሚገኘው እዚሁ ነው፣ ደብረ ዘይት ነው። አብዛኛው የእኛ የምናመርታቸው ምርቶች በሀገር ውስጥ ነው እየተሸፈኑ ያሉት። አሁን ወደ ኡጋንዳ ወደ ኬንያ ኤክስፖርት ለማድረግ ጥረት እናደርጋለን፣ እናሳከዋለን። ከውጭ ከሚመጣው ጋር እንዳንወዳደር እያደረገን ያለው ጥሬ እቃው በምንፈልገው ኳሊቲ ደረጃ አለመሆኑ ወይም በምንፈልገው ጊዜ አለማግኘታችን አንዱ ነው። የሰለጠነ ኃይል ሁለተኛው ነው። የማክሮ ኢኮኖሚው ምርታችንን በደንብ ለመሸጥ ተወዳዳሪ ለመሆን ይረዳናል። ከጥቂት ጊዜ በኋላ ነጋዴዎች የእኛን ምርት በደንብ መጠቀም ይጀምራሉ። የምናመርተው ምርት ላይ የሚተራረፉ ቁርጭራጭ ጨርቆችን ሌሎች አካሎች ጋር የስራ ትስስር በመፍጠር መጥተው የሚወስዱ አካሎች አሉ። እየፈጩ ለሌሎች ግብዓት የሚጠቀሙት ማለት ነው። ስለዚህ ምንም የሚባክን ነገር ወይም ደግሞ ለከባቢ ብክለትም የሚዳርግ ነገር የለም በእኛ ስራ ላይ ማለት ነው። ተኪ ምርትን በሀገር ውስጥ በማምረት የተሰማሩ አምራቾች ከውጭ ከሚገባው ምርት የሚስተካከል ምርት ቢያመርቱም አሁንም የሰው ተቀባይነት ገና መሆኑን አንስተው ሕብረተሰቡ ተኪ ምርቶችን በመሸመት ዘርፉን ማበረታታት እንዳለበት አንስተዋል። ምርቱ በጥራት ነው የሚቀርበው እና ሰው ደግሞ የተሻለ እራሱ አይቶ መረዳት ይችላል። እና የሀገር ውስጥ ደግሞ ከውጭ እንደ አይተናል ይበልጣል ነው ምለው። ለሀገሪቱ አንደኛ በቅናሽ ነው እየሸጥን ያለ ነው፣ ለህዝቡ እንዲዳረስ እያደረግን ከውጭ የሚለው ነገር አስቀርቶ እኛ እንዲያበረታቱን እነሱ ለባሾቹን፣ እኛም ደግሞ ለእነሱ የሚፈልጉትን ነገር ብናቀርብላቸው አሪፍ ይሆናል። የውጩም የሀገር ውስጡ ምርቱ አንድ ነው። ግን የእኛ ሰው ነጋዴው የሀገር ውስጥ ምርትን ለገበያ ለማቅረብ ብዙ ትምህርት ላይ አልወሰደም። አነስተኛ ኑሮ የሚኖሩ ሰዎች የውጭ ከውጭ የሚገባው ይቃ ገዝቶ ላይ ይጠቀሙ ይችላሉ። ለምን ደረጃቸውም፣ ያው ውድ ስለሆነ ማለት ነው። ያን ነገር ለመቅረፍ ደግሞ ይሄ ያው አገሪቱ ላይ የሚመረተው ምርት ተጠቃሚ ነው ማለት ነው። አሁን እኛ እዚህ የምናመርተው ወደ ውጭ በምንልክበት ሰዓት እኛም ተጠቃሚ ሆና ሀገራችንም ታደርጋለች ብዬ አስባለሁ። አሁን ላይ መሰራት አለበት ብዬ የማስበው ተጠቃሚው የሀገር ውስጥ ምርት ላይ እምነት የለውም። ስለዚህ መንግስት የተጠቃሚውን የሀገር ውስጥ ምርት እንዲጠቀም በደንብ ፑሽ ማድረግ ሀገር ወዳድ እንዲሆን ማድረግ ነው እንጂ ምርቱ ላይ ቆንጆ ነው። ኢትዮጵያ በየዓመቱ 18 ቢሊዮን ዶላር ወጪ በማድረግ የተለያዩ ምርቶችን ከውጭ ታስገባለች። በአንጻሩ ከወጪ ንግድ የምታገኘው ገቢ ደግሞ ከ4 ቢሊዮን ዶላር የዘለል አይደለም። ይህም የሀገሪቱ የንግድ ሚዛን የተዛባ እንዲሆን አድርጎታል። ሀገሪቱ ተኪ ምርት ላይ ትኩረት ካደረገች ወዲህ ግን የተወሰነ መሻሻል እየታየ ይገኛል። ለአብነትም በ2016 በጀት ዓመት 28 ቢሊዮን ዶላር የሚያወጡ ተኪ ምርቶችን በሀገር ውስጥ ማምረት መቻሉን መረጃዎች ይጠቁማሉ። ለየት ባለና በብዙዎች በማይደፈር የኢንቨስትመንት ዘርፍ ተሰማርተዋል። ስራውን ሲጀምሩ ከሺህ 3 ብር በላይ እንዳልነበራቸው ይናገራሉ። አሁን ላይ በኢትዮጵያ ብቻ ሳይሆን በአፍሪካም ጭምር ታዋቂ የሆነ ኩባንያ ባለቤት ናቸው። ሪፖርተራችን ፍሬው ትረታ አናግራቸዋለች። ከራሳቸው አንደበት እንከታተል። ሰለሞን ገዛው እባላለሁ። ስራዬ አውሮፕላን አብራሪነት ነው። የአብሲኒያ በረራ ድርጅት እና የአብሲኒያ በረራ ፓይለቶች ማሰልጠኛ መስራች ሰራተኛ እና ስራ አስኪያጅ ነኝ። በፓይለትነት ወደ ሰላሳ አምስት አመት አገልግያለሁ። መጀመሪያ ስራዬ ከሚሽን አቪዬሽን ፌሎሺፕ ከሚባል የሚሲዮን ድርጅት የበጎ አድራጎት ድርጅት ጋር ነው። አገር ውስጥ ሌላ ድርጅት አልነበረም። ስለዚህ ምን ይሻላል አላለ ስራውን ካለ እውቀቱን ካለ የጎደለኝ አውሮፕላን ብቻ ነው። እሱን ደግሞ ሰዎቹ ያው ከ14 ዓመት ከ13 ዓመት እድሜ ጀምሮ ምስዮኖቹ ጋር እየሰራው ስላደኩ ፈተናው ስታስቀድሜ እብድ ሰው የለም። ለምን ብዬ ነው ለምን ብዬ ነው። ግን ያንን ፈተናውን ወስደች መረማመጃ ካላደረግሹ በስተቀር ምንም ነገር መጀመር አይቻልም። በነገራችን ላይ የትም ቦታ ምንም ትልቅ ስራ ብታይ ከፈተና ነው የሚጀምረው። የፈተናውን ጥልቀትና ስፋት አለማወቅ ደግሞ ጠቅሞኛል። ሌላው ትልቁ የጠቀመኝ ብዙ ሰው አላማከርኩ አላማከርኩም ለምን ባማክር ኖረው ከአስሩ ዘጠኙ አብድሃል ነው ምለኝ ስራውን ከጀመርኩ በኋላ እንኳን አያሰሩህም የሚባል ነገር ብዙ ሰምቻለሁ። እየሰራው እያለ አያሰሩህም፣ መንግስት አያሰራህም፣ ፈረንጆች ከአንተ ጋር ላይበሩ ይችላሉ፣ አይሮፕላን ነገር ቢሆን ምን ታደርጋለህ? በጣም ውድ ነው፣ ሁሉ ነገር አይቻልም። አንዳንድ ጊዜ ቆም ብሎ ማየትም ጥሩ ነው። ግን አንዳንድ ነገር ደግሞ ልብሽ ውስጥ ያለውን ያው እግዚአብሔር በውስጥሽ ያስቀምጠውን አምጦ መውለዱ ባይመችን ይሻላል ብዬ አስባለሁ። በውጭ ደረጃ ነው የሚከፈለኝ ጥሩ ገንዘብ አገኛለሁ፣ ጥሩ ኑሮ ኖራለሁ። ገንዘብ ግን መያዝ አላቅበትም። ለእኔ ገንዘብ አገኘውት እጠቀምበታል፣ አለቀ። እንደዛ ነበር ማስበው። ይህን ስራ ስጀምር በአጋጣሚ ወደ ሶስት ሺህ የኢትዮጵያ ብር አካውንቴ ውስጥ ነበር ያስታውሳለሁ። እሱም በአጋጣሚ ነው። ግን የሆነው ምንድን ነው እነዚህ ሰዎች አብሬያቸው ብዙ ዘመን ሰርቻለሁ አንድ 11 ዓመት በላይ በፓይለትነት በመካኒክነት ሰርቻለሁ። ከዛ በፊት ደግሞ አንድ 10 15 ዓመት ያውቁኛል። በልጅነቴ ታታሪ መሆነን ያውቃሉ። ምንድን ነው ያሉኝ? አንተ ፍቃድ ካገኘ አውሮፕላን በብድር እንሰጣለን ነው ያሉኝ። እንደዛ ሲሉ ፍቃድ እንደማላገኝ ያውቃሉ። ለምን ገንዘብም ስላልነበረኝ፣ እውቀትም ስላልነበረኝ የነበረው አሰራር ደግሞ ከባድም ስለነበረ የማገኝ አልመሰላቸውም። ግን እግዚአብሔር ረድቶኝ በሶስት ወር ውስጥ ፍቃድን ይዤ ሄድኩ። ያኔ ብዙ ውጊያ ነበር። ከራሴ ጓደኞች ራሱ ከኔ ጋር ይሰሩ ከነበሩ ሌሎች ባልደረባዎቼ እንዴት ለአንድ አፍሪካዊ አውሮፕላን የሚያክል ነገር ይሰጣል፣ ይከሰክሰዋል፣ እንደዚህ ያደርገዋል፣ ብዙ ያልተባለ ነገር የለም። ከስምንት ወር በኋላ ግን አውሮፕላኗ በሰባት ዓመት ብድር ተሰጠችኝ። እልህ ውስጥ ስለነበርኩ በአራት ዓመት ተኩል ነው ሰርቼ እና ለመጀመሪያ ጊዜ በአራት ዓመት በአምስተኛ ዓመት ያው ቦሏ በአብሲና ስም ሆነ። ከዛ በኋላ ሌሎችን አውሮፕላኖች መግዛት ጀመርን። ከዚያ ያው ከስራ ሂደት አንጻር አሁን በስራ ውስጥ የታወኳቸው ድርጅቶች አሜሪካ ያሉ ድርጅቶች አውሮፕላን በብድር እየሰጡኝ ምን እያልኩ ምን እያልን መጨረሻ ላይ ትላልቅ እያንዳንዳቸው ሶስት ሚሊዮን የሚያወጡ እስከ ዘጠኝ ሚሊዮን ዶላር የሚያወጡ አውሮፕላኖች ሶስት አውሮፕላኖችን በክራይ ሁሉ ተሰጥቶኛል። ከፋብሪካው ራሱ አንድ አሮፕላን ገዝተናል በብድር። በረራ ትምህርት ቤትም ይጨምራል፣ ቱሪዝም፣ ፓራሹት በጣም ረጅም ነበር ዝርዝሩ። ግን አሁን እኛ የምንሰራ የነበረው በቻርተሩ ላይ ብቻ ነው ያተኮር ነው። ለምን ከልምድ አንጻር ያለንም አንድ አውሮፕላን ትንሽ ቆይቶ ደግሞ ሁለት አውሮፕላን ነበረን። ሌላ ሌላው እንደ መስራት ጊዜውም አልነበረንም ሁኔታውም ማይፈቅድልንም ነበር። ከዛ ሁለተኛ ደረጃ ይሄ በረራ ትምህርት ቤቱን ጀመርን። እንግዲህ ከ17 ዓመት በኋላ እስከ ዛሬ 250 ተማሪዎችን ፕሮፌሽናል ያሰልጥነን ተመርቀዋል። ተግዳሮቶቹ ምንድን ነው? በመጀመሪያ ደረጃ ማንም ሰው ስለ እነዚህ አውሮፕላኖች የሚመለከታቸው የሚያውቁት አይመስለኝም የሚያውቁትም የቅንጦት የሀብታም ሰው ጨዋታ አድርጎ ነው የሚያት እንጂ ለሀገር ያለው ሚና ሙሉ ለሙሉ የተረዱት አይመስለኝም በበኩሌ። ሌላው ትልቁ ነገር በፖሊሲ የተደገፈ አሰራር አይደለም ያለው። አሁን በአለም ላይ በ20 ዓመት ውስጥ ወደ 700 ሺህ ፓይለት ያስፈልጋል። ያ ማለት ወደ 40 ሺህ ፓይለት 37000 ፓይለት በአመት መሆኑ ነው። አንድ ፐርሰንት እንኳን ብናሰለጥን ወደ ሺህ አምስት መቶ ተማሪ ነው የምናሰለጥን። ሺ አምስት መቶ ደግሞ ማሰልጠን በፍጹም የማይታሰብ ነው። ስለዚህ እንደ ሀገር ተረባርበን ደቦ ወጥተን ይህን ነገር እንደታደርገን እንጠቀምበት ወደ ምን መሄድ አለብን ብዬ አስባለሁ። የእኔ እይታ ምንድን ነው? ብዙ ጊዜ ደጋግሜ ይናገራለሁ እግዚአብሔር እንደዚህ አድርገኝ መንግስት እንደዚ አድርገኝ፣ ቤተሰቦች እንደዛ አረጉኝ ለምን ይህን ስላላደርጉልኝ የሚባል ነገር አለ። መጀመሪያ ራሴ ለራሴ ምን አድርግ ያለው ብለን መጀመር አለብን። አሁን ደግሞ የጠዋት ገበያ ቅኝት ለማድረግ ወደ መረጥ ነው ባህር ዳር ከተማ እንሄዳለን። በከተማዋ የምትገኘው ባልደረባችን ራሄል ፍሬው በስፍራ ያለውን የጠዋት የግብይት ድባብ ልታስቃኘን በቀጥታ መስመራችን ላይ ትገኛለች። እንዴት አድረሻል ራሄል? በባህር ዳር አንቺ በተገኘሽበት አካባቢ ያለውን አጠቃላይ የግብይት ድባብ ምን ይመስላል? የቀረቡ ምርቶች የትኞቹ ናቸው? ዋጋቸውን ጨምረሽ እስኪ ንገሪን። አመሰግናለሁ። እንደምን አዳራችሁ። በባህር ዳር ከተማ በተለምዶ አባይ ማዶ ተብሎ የሚታወቀው ገበያ አካባቢ ነው የምገኘው። የምገኝበት አካባቢ እንደምታዩት በጠዋት እጅግ በጣም ሞቅ ደመቅ ያለ የገበያ ሁኔታ የሚታይበት ነው። በዚህ ስፍራ አትክልትና ፍራፍሬ እንዲሁም ደግሞ መሰረታዊ የሚባሉ የገበያ አቅርቦቶችን እየጠየኩኝ ነበረ። በትናንትናው ዕለት ገበያውን ተንቀሳቅሼ ዳስሻለሁ። በአትክልትና ፍራፍሬ በኩል እጅግ በጣም ጥሩ የሚባል የዋጋ ሁኔታ ነው። በአቅርቦትም ደረጃ በተለይ ጎመን፣ ቆስጣ፣ ሰላጣ፣ አካባቢው የመስኖ አካባቢ ነው እንደሚታወቀው፣ ባህር ዳር በዙሪያው ውሃማ አካባቢ ስለሆነ በርከት ያለ ዘይቱን፣ እንዲሁም ማንጎ ፍራፍሬዎች በብዛት የሚመጡበት ነው ይህ ወቅት የአትክልትና ፍራፍሬ ቀደም ብዬ እንዳነሳሁት የመስኖ ወቅት ብቻ አይደለም። እንደሚታወቀው ደግሞ በክርስትና እምነት ተከታዮች እንዲሁም በእስልምና እምነት ተከታዮች ዘንድ የጾም ወቅት ነው። ስለዚህ በጾም ወቅት የሚበሉ ምግቦች የሚዘወተሩ ለጤናም እጅግ ጠቃሚ የሆኑ ምግቦች ናቸው። አትክልትና ፍራፍሬና በእነዚህ ላይ የታየው የዋጋ ሁኔታ በጣም ቆንጆ ነው። በነገራችን ላይ ባህር ዳር በዚህ ወቅት ዘይቱና ማንጎ በስፋት የሚመረትበት ነው። በባህር ዳር በቅርብ ርቀት የሚገኘው ዘጌ የጣና ባህር አካል የሆነ ማለት ነው፣ የጣና ሐይቅ አካል የሆነው ዘጌ ላይ በጣም ድንቅ የሆነ የማንጎ ምርት ይመረታል። የደቅ ማንጎ በመባል ነው የሚታወቀው። ከዚህም ባሻገር ደግሞ ባህር ዳርና በዙሪያዋ ዘይቱን፣ ሌሎች አትክልቶች መሰል ምርቶች ይመረታሉ። ዘይቱን ኪሎ አርባ ብር አርባ አምስት ብር ነው። ማንጎ ሰማኒያ ብር ነው። በዚህ በቅርበት ይመረት እንጂ የሚመጣው በጣና ሐይቅ በጀልባ ነው እና በብዛት ክምጠት አንጻር ዋጋው ላይ ብዙ ለውጥ የታየበት አይባልም። ሆኖም ግን አትክልትና ፍራፍሬዎች ጥሩ የሚባል ናቸው። ጎመን፣ ቆስጣ፣ ሰላጣ ላይ ይቅርታ ያለው ዋጋ መልካም የሚባል ነው። በሌላ በኩል አሁን የሚገኝበት የገበያ አካባቢ ያሉት ደግሞ መሰረታዊ የምንላቸው የገበያ አቅርቦቶች፣ ዘይት፣ ሽንኩርት፣ ድንች እንዲሁም ደግሞ ምስር፣ ክክ የመሳሰሉት በዋጋ ደረጃ ከባለፈው ሳምንታት ብዙ ለውጥ ያላቸው አይደሉም። ሆኖም ዘይትና ቡና ላይ ከፍ ያለ የዋጋ ጭማሪ ተመልክተናል። በዱቄት ስኳር ላይም እንዲሁም እጅግ መሰረታዊ የሚባሉ ምርቶች እንደመሆናቸው መጠን ዋጋቸው ላይ የተወሰኑ ጭማሪዎች አሉ። በተለይ እንግዲህ ገበያ ላይ የሚታየውን የዋጋ ጭማሪ የህብረት ስራ ማህበራት አማራጭ ምርቶችን ከዋጋ ጋር በማቅረብ ማህበረሰቡን በተለይ ከኑሮ ጫና ሊታደጉት የሚገባበት ወቅት ነው ማለት ይቻላል። ዘይት እዚያ አካባቢ ያለው ዋጋ አንድ ሺ ስድስት መቶ ነው። የከጀርባ የሚታዩ ዘይቶች ማለት ነው። ፈሳሽ አምስት ሊትር ዘይቶች ከዛም አካባቢ ባህርዳርና አካባቢ የሚመረቱ ዘይቶች አሉ። ነገር ግን ከዋጋቸው ከውጭ ከሚመጡ ዘይቶች ጋር ብዙ የተራራቀ አይደለም። ስለሆነም በተለይ የሸማች ማህበራት እና የንግድ ስራ አስፈጻሚ ተቋማት ማህበረሰቡ ላይ እንዲህ አይነት የዋጋ ለውጦች ከፍ ያሉ የዋጋ ጦች በሚታዩ ጊዜ የህብረት ስራ ማህበራት በማቅረብ የሸማቾች ማህበራት ማለት ነው በማቅረብ የህብረተሰቡን የኑሮ ጫና ሊታደጉት ይገባል። በዛሬው የማለዳ የአዲስ ቀን የገበያ መረጃዬ በባህር ዳር በተለምዶ አባይ ማዶ የሚባለው ገበያ ላይ ተገኝቼ ነው ይህንን ዋጋ የገበያ ሁኔታ ያካፈልኳችሁ። አመሰግናለሁ።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 የአዲስ ቀን የጠዋት ገበያ አብቅቷል። መቅደስ እንዳለ መረጃዎቹን ነገርኳችሁ። መልካም ቀን ይሁንላችሁ።